የምትሰጫቸው ሰዎች ታማኝ መሆን አለባቸው። በሰው የምትወቅሻቸው መሆን አለባቸው። ዝም ብለሽ ላገኘሽው አሁን ዛሬ የሆነ ቪዲዮ ሰርቷል አንድ ወንድማችን እምባሲ ስታውቅ እምባሲ ማራ ውስጥ የሚገባው ሰው የኤምባሲ ሰራተኛ እንዳይመስላቸው ሻሂ የሚጠጣለ ኮፒ የሚያደረጋለ ኮሚኒቲ የሚባል አለ። ኮሚኒቲ እና እምባሲ ይለያያል። የኮሚኒቲዎቹን የኮሚኒቲ ሰዎች ቢዋሿችሁ ኤምባሲው ይሄ እናደረገን ብላችሁ እንዳትሉ። ቤቱሳ ኢማራ ውሳ አንድ ነው። ስለዚህ እናንተ የምትሰጧቸው ሰዎች እነማን ናቸው? ይኸውልሽ ለዛ ሰውዬ ስጩ ስትልሽ ያቺ ልጅ ያቺ ልጅ ስለዛ ሰውዬ የምታውቀው ነገር አላት ማለት ነው። ሳም ወለላ ስለዚህ በምታውቁት ሰው መሆን አለበት። አምስት ሰጡት ፌክ እንዳይመጣባችሁ እንጂ በአሁን ሰዓት ቴካ ይሰራ ማለት አይቻልም። እንትን ይሄ ማለት ቢሰሩ አሁን ምሳሌ በፓስፖርት ቁጥራችን ይሄ ፓስፖርት ቁጥራችን እና ኮፒውን ላኩ ይሉናል። በዛ ልከን ነው ማዕሉማት፣ የኢቃማ ማዕሉማት ሁሉም የሚወጣው ማለት ነው። በዛ ይቻላል። ያኔ አሻራ በኋላ እዚህ ሚዲየን በስማማ አድርግ ይቻላል። አሻራ የምትሰጪው ኢቃማ መኖሮች ከታወቀ በኋላ አብሽር ለመክፈት ነው። እሱ ደግሞ የት ነው የምከፍቸው? ሞል ነው፣ ሰላም ሞል ሌላ ሞሎች አሉ። ቢያንስ ሶስት ሞሎች አውቃለሁ። እሱ ችግር የለም እንደገና ደግሞ ሞሎ ሞሎ ማ ችግር የለም። ይሄ አብሽ ለመክፈት ነው። ላኪን ግን የኢቃማ ማሉማት መውጣት አለበት። ፕሬንቱ መሳብ አለበት አይደል? አዎ። እሱ ፕሬንት ለመሳብ አሁን እየተቸገር ነው ብሎ ያሉዋል። ታዘግቷል ወይ ላሰማት። ቆይ እሺ። አላ ያትራፊ ያረብ ስታውዲካላ የሰማ ሰው አልተሰማኝም፣ ምለ ብሎ ነው ያለፈው። እሰይ በቀርጭ ነው ይውል ሁለት ቀናቸው ሁለት ቀናቸው ተቸግረዋል። ሁለት ቀናቸው ብለዝ ለዛ ለምትሰጩ ሰውዬ አሁን አዚዛ ይሄ እንዲህ እንዲህ ሰዎች አሉ ብላለች ብላ ካለች አዚዛ ከመቶ ሃምሳ ፐርሰንት እነዛ ሰዎች ልታምናቸው ይገባል። ሳ ወለላ ሙትን ብለሽ ላለም የማታቅፈ ትሰጫለሽ ላ እንደገና ፕሬንት ሲሰብላችሁ ሁሉንም ማዕሉማት ሙሽሁ አንቺ የፓስፖርት ቁጥር ስላለሽ ነው። የሌላችሁ ልጆች እራሱ ከፍላችሁ ስታስቡ የፓስፖርቱንም የኢቃማውንም ቁጥር አብረው እንድስቡላችሁ ሙሽ ፓስፖርት አምጥተው የኢቃማውን ይዘው እጥፍ ያስከፍሏችኋል። እኮ ይቻላል ማለት ነው ሀኒ በበራ ብናስብ የምንፈራሁን አረቦቹ አስዱናሉ። ፈሩ ፈይሰልያም ሆነ አዘዝያ ፈይሰልያዘዝእያሉእያሉ ፈሩ። እኛ ደግሞ ለመሄድ እኛ ደግሞ ለመሄድ ፈራን ምክንያቱም ሚይዙን እንዲ ብለን ግን ግማሹ በውጭ አሰሩ ሀበሾች ብርክ ብሎ አሰሩ አሉ እንዳትሄዱ። እኔ ሂዱ የሚለውን ነገር አልመክርም። ሂዱ የሚለውን ነገር አልመክርም። መጀመሪያ አበሻዎቹ ጋር ተገናኙና ከነሱ የሚሰማውን ግን አሁን መሻላ ደቅጥ ደቅጥ ስለሆነ ወረፋ በትዕግስት የመጠበቁ ጉዳይ እራሱ አስፈላጊ ነው እኔ አሁን ዛሬ የሆነች ሊቁጥር ሰጥቻለሁ ዛሬ ማን ነው ሮብ ነው ነገ ሀሙስ ነው አይሰሩ ዱማ ጁማ ነው ቅዳሜ ቅዳሜ ነው መቼ ነው የሚሆነው እሁድ በይ ይሄንን ቀን ራስሽን አረጋግተሽ መቀመጥ ነው እኔ አሁን የሆነች ሊሰጥቻለሁ

የኢቃመ ማልማት ላይ በመክተብ አል አመል ስታሳየው ሁሉ ነገር ወጣ። ሲወጣ ኢቃማ ላይ ምንም አይነት ስንትን የለውም። ያው ብላቀል ሀሩ መሰለኝ ያኔ የሚለው አመል ምትቀይም ነው የሚለው። ኔ ማለት ነው አመል ምትቀይም ማለት ምን ማለት ነው? ክስ ነው ወይስ አይደለም? ክስ የለብሽም። ከአመል ምትቀይም ማለት እስራ ላይ አይደለችም፣ ከእኛ ጋ አይደለችም፣ ወዘተ ክስ የለብሽም። በቃ ስለዚህ ፕሪንት ማሳብ አይጠበቅብኝም። እንደዚህ ስራቸው ደግሞ አይ ክስ፣ በመጀመሪያ አንቺ ሀገር ለመሄድ ስለሆነ ሴትዮዋን ማሳየት አይጠበቅብሽም። ኤምባሲ ስትሄጃለሽ፣ ወረቀትሽን ትዋጫለሽ። ኤምባሲ ሽሜሲ ይወስድሻል። እዛ እኮ ይታወቃል። ክስ ካለብሽ ተመለሽና በተከሰሽበት ቦታ አስጨርሽ ነው የሚሉሽ። ክስ መኖር አያስፈራችሁ፣ የክሱ ሁኔታ ስለሚለያይ። ገብቷችኋል? አንቺ እንደዛ ነው ከዛ ስትመጣ ደግሞ ሴትዮዋ ልጥለብሽ አለች። ማለት እኔ ቋንቋ ችላለው ሁሉ ነገር እዚህ ሀገር ስለቆይሁኝ ከዛ በእሷ ለካ በርካሽ ደግሞ እዚያ እኔ በአንድ ሺ ሁለት አድርጌ ስትል እስኪ ሲስተም ግቢ ስራ ሲስተሙ ጋር ስትገባ በቃ ምንም ሁሉ ነገር ፉል አደረገች። እኔ ስም የወጣ እያንዳንዱ ነገር ጠለባት ጋር ገብታ ማለት ነው። ከደም ጠለባት ላይ ገባች። ሰንር ላይ እያንዳንዱ ነገር ፎርሙላ ሞላች በቃ መዋፈግ ወይስ አይደለሽም የሚለው ፓርቲ ላይ ስትደርስ ከዛ ወጭ ሽንራስ ችለሽምስ ኢቃማ የቆጠረበትን አምስት አመት ነው እና ያን ያንን ችለሽምስ ክፍል ስትለኝ ቆይ ስቶፕ እዚ ጋ መዳማ ክፍልም ቆይ ልሰብበ ብዬ መለስ ከዋት እና እኔ ደግሞ ክስ ካለብሽ እኮ ላስነሳልሽ ነው አለችኝ። እሷ ግን ደሞዙ ርካሽ እንደሆነ ስነገባቸው በርካሽ በርከስ እንደዛ ይገባኝ ክስ ካለብኝ እንደ ሲስተሙ አስገባኝ ስላት ምን ችግር አለ ተነስቷል ምናምን ክሱ አለችኝ። አንዳንዶች ደግሞ ክስ እያለ ሲስተም ላይ አይወጣም አሉ በመጀመሪያ ያልተከሰሽም፣ ሁለተኛ በሺ ሁለት መቶ እንዳትሰሪ ሺ አምስት መቶ ወዳሽን ከፍላለሽ፣ ሺ አምስት መቶ ወዳሽን ከፍላለሽ፣ ሺ አምስት መቶ ወዳሽን ከፍላለሽ። ምንም ችግር የለውም ክሱን፣ ምንም እሷ ደግሞ የማንሳት መብት የላትም ክሱን የሚያነሳው ባለቤቱ ብቻ እንጂ መንግሥት እንኳ ራሱ እጁን አያስገባም። በዚህ ላይ ላይ ግን ሮ ዝሮ ሶቱ አልከሰሱሽ ሙተቀይብነት ሙተቀይብነ ስራ ላይ የለችም ማለት ነው

እኔ እንትን ነው ባንክ ነበረ፣ ስሙ ጠፋብኝ። ወይኔ አረብ ኢጅራ ባንክ የሚለው ብቻ እንትኑ ብቻ ነው ያለው። ኢትዮጵያ ንግድ ባንክ ነው። የኢትዮጵያ ህጅራ ባንክ አለ እንዴ? የኢትዮጵያ ንግድ ባንክ ነው ያለኝ። የኢትዮጵያ ንግድ ባንክ ነው ያለኝ። የዚህ ደግሞ የህጅራ ባንክ ነው። የኢትዮጵያ ንግድ ባንክ ወደዛ ለመላክ ነው እኔ የምፈልገ ነው ምልሽ አንቺ የጎጌን ወጥተሽ ኢትዮጵያ ንግድ ባንክ ብለሽ ላኪ። ኤስቲሲቢ በማንኛውም ይቻላል። ወደ አካውንት ልታስገባ ነው አዚዛዬ፣ እንደዛ ነው። ወደ አካውንት ለማስገባት ኮድ ጠየቀኝ። ኮድ የአካውንት ሽን ኮድ ይፈልጋል። የአካውንት ሽን ኮድ ሽን ኮድ ማን ያቃል? ቤተሰብሽ እዛ ውክልና የሰጠሽው ሰው አይቻልም፣ ቤተሰባም አይቻልም። ንግድ ብሀንት እሷባ ቀረበ ይል ውክልና አልሰጠው ምን ማለስ፣ በቃ ውክልና ካልሰጠሽ ሽ ከመጣ አንቺ ጋ ጉድፈላ ስትሄጂ ይዘሽው ትሄጃለሽ። እየጨመረ ነው እንጂ የመጣው እየቀነሰ አልሄደ። ከፈራሽ ወርቅ ግዥበት፣ እንደምን መጨናነቅ ያ እዚሁ አቤ እየተንተራስሽ ተኝ እሺ።

ላላ የድሮ ይቃማ ነበርሽ አላወጣልኝም። ሰው ያውቅሻል። ከወጣው በኋላ ሰው ጠይቀው እንትኑን ፓስፖርቱን አሳድስ አለኝ። እሱ ማውጣት ይችላል። አሁን ራሱ በሲሙ ነው የመጣው አላቅ

ፕሪንቱ ላይ አው የኢቃማ ቁጥር አለ፣ የኢቃማ ቁጥር ምናምን አለ። አው ፕሪንቱን ስስብ ማለት ነው። አለ ካፊ እንደሚሆነው ሰው እየጽቁ ከፊልሽ ማለት አሰሪሽ፣ እዚህ የምሰራበት ሴትዮ እናት፣ ሁሉም ነገር እኔ ልከፍል፣ እሷ ከፊል ልትሆነኝ፣ ዳይን ራሴ ልከፍል ኢቃማውን በእጅ ልሰጠኝ ደሞዝ ላትቀንስ በፈለግኩበት ጊዜ ልሳፈር። ኦኬ ስለዚህ እሷ ናታ ፕሮሰሱን በስልኳ የምትጨርሰው እሷ የጀዋዛት ነገር የማይገባ ከሆነ የመክተብ ክፍላቱን ማለት ነው። ግን ስልኳ ላይ ነው የሚያልቅ። አሁን በቃ አብሽር ብቻ ነው የምከፍትላት፣ ጀዋሌ ላይ ሌላ ምንም። ያኔ በስልክ ነው የሚያልቀው ዙ ቤት ማለት ነው።

የመኝታ ሰዓት ነው። ማን ነሽ እህቴ? ድምጽሽን ጨምሪበት አይሰማ። መኝታ ሰዓት የምን መኝታ ሰዓት ያረጎቹ ነው። ፓውደር ድምጻቸውን ፈርተው እንዲሁ መሳበልተው የሚተኙበት እንደሆነ ሻሪ አሁ አሁን፣ አይሰሙ ይሰማልማ። አውሪ ዳረበ ከመጣሁ ሁለት ዓመት ሆን ነው የመጣሁት በጠለብ ነው። ይቃማ ነበረኝ ከጠፋው ደግሞ አስራ አንደኛ ወሬ ነው። የፓስፖርት ኮፒው አለኝ እኔ ጋ ማለት ነው። የፓስፖርት የቁጥር አለኝ። የትቼ ነው ፓስፖርቱን ማውጣት የምችለው? እና ክስ እንዳለብኝ እንዴት ማወቅ የምችለው? አንቺ አዲስ ጠለብደሽ ማለት ነው። ይሄ በአዲሱ ህግ ነው የመጣሽው? አዎ ሁለት አመቴ ነው ከመጣው። አትችም እኮ ታዲያ። እናንተን አይመለከትም። እኛን አይመለከቱም። ሰላም አለይኩም። ወደፊት ከተስተካከለ እንጂ አሁን አይመለከተኝም። ለአዚዛዬ ይመለከታታለን። እህቴ አስርታ ጨረሰች። በምን እሷ ከመጣች አሁን አመት ከሰባት ወሯ ነው፣ ከጠፋች አስራ አንድ ወሯ ነው። አዲስ የምሰራበት ሴትዮ ካላ ሲቃመው ሁሉ ተሳበ ትችላለች። እኔ አላውቅም። ህጉም ላይ የለም። እኔ አላውቅም በምን እንደሆነ እንዳሰራት። አሁን ከጠፋች ነው ይሄ ቀራር ከወጣ በኋላ የሚጠፋ ሰው ነው የማይቻለው። ከመጀመሪያውም ላይ ከመጀመሪያ መወጣው ላይ የሚለው እንደዛ ነው። ግን በምን ሲስተም አሰራችላት? እሱን በደንብ ጠይቃሽ። በህዝቡ አስረጃና በሙሳ ነድ ጠልባ በሙሳ ነድ ጠለበቻ ሴትየው ኢቃማ ቁጥሩ ስለነበረ ነው ላይ ከአርብ ተሳ በትናንትና ፈለስ ምንም አይነት ሌላ ችግር የለውም፣ እንደ ማንኛውም ሰው ማለት ነው። ቱፊ ከትናንትና ወዳ በሆነ ሰው ከትናንትና ወዳ አይደለም ከአራት ቀን በፊት አይ ሰው አውርቶ በጣም ብዙ ሰው ስልክ ተደውሎ እንደገና ሰዎች ሞክረው አልተሳካም። አይመለከታቸውም። ብዙ ብዙ ልጆችም ደግሞ የተለያየ ነገር እንዳለው አላውቅም። ግን እህቴ ኔ ጨረሰች ሪያድ ነበረች ካስወጣኋት፣ አሁን አስራ አንድ ወሯ ነው። ከኢትዮጵያ በመጣች ከመጣች በሙሉ አመት ከሰባት ወሯ ነው። አጋጣሚ የሚገርምሽ ኢቃማ ቁጥሩ ራሱ ታማ ሆስፒታል ሲወስዷት ይሞላ የለ እዛ ኮንትራት ቤት። በዛ ነው ራሱ ይዤው የነበረው፣ የሆነ ሰዓት ይጠቅማል ብዬ ፎቶ አንስተሽ ላኪል ብያት የሙስተሽፋውን። በዛ ነው ራሱ በዛች ቁጥሩ ላይ ተስተካከለ ብቻ ያለኝ እኮ ፓስፖርትሽን ፕሪንት ስታስደርጊ ኢቃማ ቁጥርሽ ይወጣል። ያን አድርገሽ ሞክሪ። ያኔ መሞከሩ አይከፋም እህቴ። ግን ስላሰራች ነው ነገርኩች የነገርኩሽ። ያኔ እያንዳንዱ ምናልባት ሊለያይ ይችላል። ይሄ ለመጀመሪያ ጊዜ አሁን አንቺ እህቴ ተሰራላት ብለሽ ስትመጪ እንጂ ማንም ሰው ተሰራልኝ ብሎ የመጣ የለም። ቁ ተሰራላት አዚዛ፣ ተሰራላት አልሐምድሊላሂ ተሰራላት። አሁን እኮ አልተሰራላትም እያልኩሽ አይደለም። ኦኬ፣ ተሰራላት። ኬፍ ጠሪቃ፣ ጠሪቃ ሴትዮዋ በቃ በመሳነድ ጠለበቻት። ሀታ ለመክተብ አላወጣኝም። ሴትዮዋ በመሳነድ ጠለበች። ሁሉ ፕሮሰስ እንትን አለ። ኢቃማ የነበረባት ያው አስራ አንድ ወር ሲባል አንድ አመት ነው። የአንድ አመት ተጅዲዱ ጋር አሁኑ ተጅዲድ ጋር አምስት መቶ ቀራማ ከፈለች፣ አንድ ሺ አንድ መቶ እስከ አሁኑ ተጅዲድ ቀራማ ከፈለች። ከዛ ስድስት መቶ የባለፈው የአንድ አመቱ ማለት ነው፣ እሱን ቀራማ ከፈለች። ለአንድ አመት ስለነበረ ያሳደሱላት ሰዎቹ ብቶሻል የመጀመሪያዎቹ፣ እና በሶስት ሺ ሰባት መቶ ብር አልሙሄም አለቀላት ከአሰሪ ዋጋ ተነጋግረን ያው ደመወዟ እንዳለ ሊሆን ይህንን ብር ከደመወዟ እየቆረጠች ልትወስድ በ3700 ሪያል አለቀ ማለት ነው። የመክተብ አልከፈሉም፣ ሴትዮዋ ራሷ ጨረሰችው። አይመስ ተስተካከልላት ያኔ መሞከር ነው መሞከር ነው መሞከሩ

እንደዛ አድርገሽ የቃማ ቁጥርሽ ሲመጣ ነው። የቃማ ሁን አንቺ እኮ ተሰርቶልሻል፣ አልተሰራልሽም ራሱ እርግጠኛ አለሽም። ሳ ላ የቃማ ተሰርቶልኛል እኮ ስለዚህ ሞክሪ። ያኔ አይሆንም ብለን ከምንተው እኔ ምህቴን እንደዛ ብለውኝ በቃ ይቅር ብዬ ግን ለምን ሞክሬው አይቀርም ብዬ ደፈርኩኝ። አልሐምድሊላ እናተጨምሮ ተሳካ፣ ያውም በቀላል ብር ማለት ነው። ላ ሰላም ነው ወይ? ደህና ነኝ። እኔ የምለው አሁን እኔ ማለት ነው ጥያቄ በዚሁ በኢቃማ ጉዳይ ነው ፕሪንት አስቤ ፓስፖርት ይሄ ምንድን ነው? ይቃማ ቁጥሬን አውጥተውታል። አሁን ሴትዮ ለማሰራት እየጠየቀች እያለ የተሽራ ቁጥራችው የሚገዛ ሰው ይምጣ። ጥያቄ የምትጠይቁት ታብታብ አድርጉና የሚገዛው ታብታብ አድርጉ። ታብታብ አይታየኝም። ሼር ኮፒ አይታየኝም። ይቃማ ካለ ተመልሰን እንደት የታሽራ ቁጥር አምጪ ላይ እኔ እንጃ ማለት ፕሪንት ተደርጎት ፕሪንቱ ሳስብ ኢቃማ ማውጣት ትችያለሽ፣ ኢቃማሽ ተበልቋን አሁን አንቺ አዲስ ከፊል ይይዘሽ አላጡን ማውጣት ትችያለሽ አሉኝ። አሁን ሴትዮ ሰጠዋት እና ላዚም ተሽራ ቁጥር አለችኝ። ለምንድን ነው ስላት፣ እኔ ቁጥር ላይ የታሽራ ቁጥር ምን ምን ምን ምን ይላል በአረበኛ እዛ ላይ ታጠቋልማኛ ምልክት አድርጌ ልላክልሽ። ግን ይሄ ችግር አይመስለኝም። ለይት እሺ፣ በምን ልላክልሽ ኒ በዋትሳፕ ቁጥርሽን ከማገኝ ፕሮፋይል ስራ አለ ቪዲዎች የረገም ተእሽራ ማለት ረገም ሁዱድ ተብሎ የምጻፈው ነው። ላላ ረገም ታሽራ የወጣበት ቁጥር ነው አስረንኮ የማይጠየቅ

ያለችኝን ሪከርዷን እልክልሻለሁ፣ ልውጣና ማለት ነው። ዋሳፕ ላይ ሴም ላድርግና ቁጥርሽን ልክልሻለሁ። ኦይ ማን እንደላት ያለ ዛሬ እዚህ ቤት አልመጣሽም አይደል? አሁን የዘይቱን ምላሽ ስላልሰጠሽ ነው አሁን እኔ የገባሁት ጮኩባችሁ። አሁን ለታ አውሩታኝ ገለጻ ሰታችሁልኝ። አሁን ለታማታ ገብቼ መልስ የጻፍኩልሽ ምላሽ ስላልሰጠሽኝ ነው የመጣሁት። አሁን ደግሞ እኔ እኔ አስጨረስኩኝ ማለት ነው። እዚህ ጋር ምናልባት ከጠቀማችሁ ልንገራችሁ ብዬ ነው አስጨረስኩኝ። ያስጨረስኩበት መክተብ በጣም ኦቨር አደረገብኝ ሂሳቤን ማለት ነው። ማለት የታሰበው ሂሳብ እና እሱ እንትን ያለው ሂሳብ በጣም ኦቨር ሆነ። ሁለት ሺህ ስድስት መቶ ብር ከፍዬ እስከ እጁ ተናዞ ላደረገልኝ ማለት ነው በላቁና አንስቶ ከዛ በኋላ የሚያስፈልገኝን ብር በጣም ኦቨር ሲያደርግብኝ፣ በራስሽም መሰደድ አትችይም እለኛ ብቻ ነን አለ። እኔ ደግሞ አልተሰማሁትም በራሴ ትናንትና መክተብ ሄጄ ሳስጠይቅ በእነሱ ነው መሰደድ የሚቻለው፣ በእርግጥ በተጀመረው መክተብ ግን፣ በኢቃማ ቁጥር ስንት ብር የመንግስት ሩስም እንዳለ ስለሚታወቅ እኔ በራሴ ሄጄ ይህ አሁን የጀመረልኝ ብሎኝ የነበረው ዘጠኝ ሺ ዘጠኝ መቶ ዘጠና ነበረ። በሌላ መክተብ ሄጄ ሳሳየው ግን ሰባት ሺ አንድ መቶ ሪያል ያለብኝ ማለት ነው፣ የምከፍለው አሁን በዛ። እሱን ስክሪንሹት አድርጌ ከተስማማህ በዚህ ትጨርሳለህ፣ ካልተስማማህ ደግሞ ያው አልፈልግም አልኩት። በዛ ተስማምቶ ሊጨርስልኝ ነው። ሰባት ማነው ወደ ሁለት ሺ ምናምን ብር ነበራል ይወስድብኝ የነበረው። ስሙ ልብ ያለው ሸብ ነው ስሙ፣ እባካችሁ ስሙ እህቶቼ ወላሂ እኔ በሰባስበው ባስበው በጣም ግራ ገብቶኝ። ማለት ሰላም ዋሊ ቀነሰው ነበረ አላ ቀጤ ወይ እንዴት ናችሁ? ሰላም ዋሊ ደህና ነሽ ወይ? ደህና ነኝ። እንዴት ነሽ? ደህና አለ አዚዝ እኮ ደህና አሻሻጭ አግኝታለች። ምን ስራ አለ? አዎ ከካፈረ ነው ዘንጂ። አስወጭልኝ አሁን ቀጥታ አሁን ካስወጣች ማንድ ደንበኝነቷን ታጣለች። አይ ሀላ አይ አንቺ ቀጥታ ቀጥታ መጫራት ላይ ልትወስጂ ነው አደል ዋጋ ጨምረሽ እምቢ በውስድሽ ይሻለኛል። እንዴት ናችሁ አለ ቆይ ኢቃማ ተስተካከለ ከፈልኩኝ፣ ግን ለምንድነው ኢቃማውን የሚያሰጠኝ ነው እኔ ለለለለለ